ቆይ እንገናኛለን ብሎ ሌላ ቀን የውድቀታችን ጉድጓድ እየማሰብ ሚጠብቅ ጠላት ዲያብሎስ አለ። ይህ ጠላት ያለበሱ አንቀላፋ ማራቱ ዘንጋዬ በነዋ ማኪ እንዲያው ዝም ብሎ እየዛኑ ምን እያሉ መቆየት አይደለም። ሁልጊዜ ዝግጁ ወታደር፣ ሁልጊዜ ግን ዘለው ጫማውን አያወርቅም። ክርስቲያኖች ፈተና ያለባቸው ፈታኝ አለ፣ ከሳሽ አለ። ዲያብሎስ ከዲያብሎስ ጋር አሁን ጊዜ ሰልፍ አለብን። መነኮሳት እዚያ በረሃ ውስጥ ያሉ መነኮሳት እንቅልፍ የላቸው። እዚያ ከሰው ተለይተው ድምፅ አራዊት እየሰሙ የተቀመጡት በዙሪያቸው ባጠገባቸው ሰው የሌላቸው ቅዱሳት ሌላ ሲፈልግ ሰው መስሎ ሲፈልግ ተናዳሚ ተናዳፊ እራ ግልጥ መስሎ ይመጣባቸዋል። ሁልጊዜ እንቅልፍ ብሎ ነገር የለ። ሁልጊዜ ዲያብሎስ ለመውጣት እዚያ በረሃ ይገቡ ቅዱሳት ሁልጊዜ ከሱ ጋር እየታደመ ነው የሚሆን ሁለተኛው ይሄ ዓለም አሁን ያለችዋ ዓለም ይቺ ጥላይ የምትሄደው አለ። ቅዱስ ያይቆ ወለቱ ምዕራፍ አራት ስምንት ላይ ወለድ ናንተ አመንዝሮች ሆይ ያለልኝ። አመንዝራ ሲባል እንደው ዝም ብሎ ፈቃድ ሲባል ነው። ይፈጽም በዝም ብሎ ጾል የተነደፈ ብቻ አይደለም። ጣዖት አምላኪ ስስተኛ ስግግግ አቀግባይ ገንዘብ አለ ምን አለ እያለ ምን መካ ሁሉ ዘማዊ ይለዋል ላንድ ብቻ ተርጎሚ እና አመንዝሮች ወይ አለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ይላል። ፈቃደ ስጋ ነው። አለም ዛሬ ያለችው ትናንትም የነበረችው ምን የምታልፈዋ አለም፣ በተለይ በኛ ዘመን ያለችዋ አለም፣ ወረተኛዋ አለም አዳዲስ ቴክኖሎጂ ቁስ እና ቁስ አጋጅተው ትናንት የነበረውን ቁስ አዘምና

ከድር ያላቸው ዘለበር ናቸው። ሰው ዓለምን ብቻ ተከትሎ ይሆናል እውቀታቸው አወት የሆነባቸው ገንዘባቸው አወት የሆነባቸው፣ የሚመካ በማንኛውም ይመካ። ኃይላችን እሱ ነው። ሁሉም የእሱ ነው። ከኛ የሆነ ነገር ምን ነገር የለም። በገንዘብ በቁስ የምትመካ ወንድሜ የዚያን የሰራኸው ቤት እንኳን ያክል እድሜ የለም። አለም ቤቶች እኮ የሰሩት ንግስት ዛሬ በህይወት የለም። የህንፃው ያክል እድሜ የለም። ህንፃዎች ዘመን ይሻገራል። እኛ እሱ ያክል እንኳን የለም። ስለዚህ ክርስቲያን ፈቃደ ሥጋ ሰይጣንም

ሰይጣንም እንደዚህ ለወጣቱ አዘጋጀው ኃጢአት አለ፣ ለሽማግሌው አዘጋጀው ኃጢአት አለ፣ ለጎልማሳው አዘጋጀው ኃጢአት አለ። በጣሉ ጋር ናችሁ። ወጣቱን የሚይዝበትን ያውቃል። በተለይ በተለይ ሰሎሞን እንደተናገረው በእርግና ባለቀ ሰዓት በአስራ አንደኛው ሰዓት ያሉትን አረጋውያን እነሱን ሳይቀር በገንዘብ መውለድ በዝሙታ በነጠባቸው አሁን ከዚያ ወጥተዋል። በገንዘብ መውለድ ይዛቸዋል። ሽማግሌዎች ሰለስተ ነገር አስቆረበት ነፍሴ ሰሎሞን ሶስት ነገሮችን እና አንደኛው መጨረሻ እዛ አረጋዊ ዘማዊ

ወጣቱ መነኮሳት በገዳም ውስጥ ሲኖሩ የዝሙትን ጦር የሚያሸንፉት በመስቀል በመንገዱ አልፏ ስግደት ከፍ ዝቅ ስትል ሰይጣንም እየመጣ በመሮሻ እየተጠቀጡ እየጸለዩ ሰግዳሉ። አባቶቻችን እንደ መንኮራኩር ጻሪቁ አቡነ ተክለ ሃይማኖት በቀን ስድስት ሺ ጊዜ እንደሚሰግዱ ገድላቸው ነው። ከዘረጉ ሰዓቱ ከቆሙ ሳይቀመጡ እንቅልፍ ሲመጣባቸው ሰክተው ጠቆም እያደረጉባቸው ጸሎት ነበር። የዝሙት ማዕበል እንዳያሰጥማቸው ደግሞ እንዴት አይነት መድኃኒት የመሰላቸው ስግደት ስግደት ጾም፣ ጸሎት ደግሞ ሳንቲም የለኝም አባቴ። ላይ ያለው ምክር ወጣቶች የለገቢ ኳል ከእለት ገቢ ደግሞ እግዚአብሔር ደግሞ ከአንተ ይፈልጋል ቤተሰብ የሰጠም ከሱ ላይ ምጽዋት ይባላል። ምን ይባላል? ምጽዋት ጽሆት ብቻውን አይደለም፣ ጸሎት ብቻውን አይደለም፣ ስግደት ሶስቱ መተባበር አለባቸው። ነጠላ ነጠላውን ብቻውን አይደለም። ገና ተነስተው እሳግላ ወይም በመንፈስ ቅዱስ እሰግል ለክረ ክርስቶስ ስርዓሉ ከሄድ ሰማያዊ የስግደት የማነሳ መቅረጽ ላይ ዝቅ ብለው ይሰኛሉ። አባቶች ስግደት መድኃኒት፣ ጠላትን የምትመታበት ጋሻ ጦር ነው። ፈቃደ ሥጋን የምታሸንፍበት በአንተ ላይ የሚንበለበለውን የዝሙት ጦር ፍላጣውን የተወረወረው የምትመክትበት ጋሻ ነው ስግደት። እግዚአብሔር ይጠብቃል። እግዚአብሔር የሚፈልጉት በነት ሁሉ ታገኙ፣ ይፈላቸው፣ ትጸናላቸው። ሁለተኛው እግዚአብሔር ስንፈልግ

የዚች ቤተ ክርስቲያን ድምፅ ይሰማል። ሌሊት ስቦ ወዱ ስያ ለመጌታው ሲጮህ ይሰማል። እዚህ ቅርብ ቤተ ክርስቲያን አለ ለ ይላቸዋል። ከዚህ ጀርባ ቤተ ክርስቲያን አለ ይሰማል። ሌሊት ተነስቶ አድጋቤቱን ቆልፎ ነጠላ ይዟል። ነጠላውን ለብሶ ወደ ቤተ ክርስቲያን ይሄዳል። ሲጸልይ ያድራል። በዛው ሲጸልይ ቆየና ቅልፍ ቤት የያዘው መስለኝ ኩርምት እንዳለም አስራ ሁለት ሰዓት ሆኗል። መኪና ምልጦ ይሄዳል። ከኔ ጋር ናችሁ። እየሮጠ መናኸሪያው ሲደርስ መኪና ወጥተዋል። ብዙ ሳንቲም አልያዘ ምን ነው እግዚአብሔር የማያውቀው የለ። መኪናው ውስጥ ብጸልይ እዚሁ አልጋያዝ ብጸልይ እግዚአብሔር የትን ቦታ ለ ምን አቀብጡን ወጣሁ እያለ ወደ እግዚአብሔር መሄዱ ጸጸታል፣ ያጸጸታል አቤ እዚህ ሳንፋችሁ ሰዓት ያጠቅታ ከስንት ነገር አመጣችሁ መታችሁ። ይሄን እኮ የእናንተ ጓደኞች ስንደክም ውሎን እስኪ ትንሽ አንድ ሁለት እንበል እያሉ ቁጥር ምን እንደሆነ ላልም አንድ ሁለት እያሉ እዚያ ሞባይላቸው ይዞ ዘንድሮ የዘንድሮ ዘመን ልጅም ሞባይል ይዞ እናት ሞባይል ይዛለች ባለ ሞባይል ጋር ቴሌቪዥኑ ትናንትና ሲናገር የነበረው ማያወራ ሞባይል ብቻ፣ ምን ብቻ፣ ከዚህ ምንነ ዛሬ ያለው ተወያዩ ውላችሁ ስትገቡላችሁ ተነጋገሩ። ምን አይነት ድንዛዜ ነው የተደቀቀብን? በተለይ ለሕፃናቱ በተለይ ለልጆቻችሁ ነፃነት የሰጠን መስሏችሁ ልቅ እያደረጋችሁ አምልጠዋችሁ ከሄዱ በኋላ ማምጣታችሁ ነው። እግዚአብሔር ይጠብቃችሁ። ምን ነው አልሄድኩም አለ። ሳንቲም ደግሞ አልያዘም እያዘነ ተመልሶ ሰው ቤተክርስቲያን ይመጣል። የት መጣ? አስተዳዳሪውን ያገኛል። አባላችሁ እኔ መንገደኛ፣ ምንድን ነው መንገደኛ ለኛ ለመቢ ዳዊት

እዚያ ልቢ ካገኙት ምእመናን እየለማመኑለት እያለ አስተዳዳሪ ስልክ ይደወለለታል። አይዳርናችሁ ስልክ ሲደወል ያነሳል። ለካ እሱን ጥሎት የሄደው አውቶቡስ ጥቂት ኪሎ ሜትሮች እንደሄደ ገደል ውስጥ ገብቷል። ብዙ ሰዎች ይጎዳሉ። ይህ ሰውዬ ለማትረፍ እግዚአብሔር ቤቷ መጥቷል። አመጣ ተረፋከበ አባገ ግራቸው ስበወደቀ አባቴ ገንዘቡንም አይሰብስቡ ይገር እግዚአብሔርን ፈልጌ መጥቼ ከሞት አምልጫለሁ። ደስ በት አባቴ አምልጦኝ ሄደው አውቶ ውስ ገደል ውስጥ ገብቶ ከእኔ ጋር የተቀመጡት ሁሉ ሌሎቹ በሕይወትና በሞት ሌሎቹ ባካድጉታል ሌሎቹ ደግሞ ሙተዋል።

የቅርብ ጊዜ ትዝታ እንዴት ኮሮና ይረሳል? እንዲቆመተን አናመልክም ነበራል። በር ተዘግቶ ተቀምጠን ነበራል። በዚያ በህማማት ውስጥ እኮ ስግደት ሁሉ አቁመን ቤት ውስጥ እያለቀስን ነበራል። ይሞታሉ አሁን እነሱ አለሙ። እኛን ደግሞ እግዚአብሔር የሱ ስለሆን ሳሌ ለነ ቅድስት ድንግል ማርያምን ተርፈሪው ዛሬ ደርሰናል። እንኳን ደስ ያለን ክርስቲያ ነ የመጨረሻ

ቆሎ ተማሪ ግን አለ። የሚማሩት ትምህርት አልተቋረጠም፣ አይቋረጥም። አመስግኖት። አይቋረጥም፣ አይቋረጥም፣ አይፈጠስም። በተለይ እች ገዳም ደግሞ የተለየ ይችላል። ብዙ አይነት ትምህርት አለባት ገዳማችን። አመስግኖት እ አሉ እስቲ ነብይ ተወለዩ ስለ ድንግል ማርያም አሏችሁ አላሏችሁ? ስትገቡ ስለ በዓታ ማርያም አሏችሁ አላሏችሁ? ማን ነው ነው ነጋ የሚበሉት ነገር አከማችተዋል? ልብስ አላቸው? ቁምሳጥን አላቸው? ሻንጣ አላቸው? የሚታከሙት አላቸው? ወርሃዊ ደመወዝ አላቸው? ማን ያላቸው ሀብት? ብቸኛ ሀብታቸው፣ ብቸኛ ብቸኛ ሀብታቸው ድንግል ማርያም አመስግኑት። አዎ ሁል ጊዜ እሱን ፈልገው እሱ ደጅ ነው የሚኮለኮሉት። ሌላ ቤት ተፈሄዱ ይሄዳሉ እንዴ? ነው አዳሹ እዚሁ እማንጋት እያገልጋ ቆማ ያሳድረንም፣ እሱ ያውቃል። እሱን ሰዎች ወደ እሱ ፍለጋ ሲመጡ እኛንም አይረሱንም ብለው እኛ ቤት ነው እኮ የሚኮለኮሉት። ሌላ ቤት እውነቱ የሀገር ሸክም ድንግል ማርያም ብለው ያደረውን የሻገተውን መሶቡ ላይ ያደረውን ትርፍራፊውን ይሰጣል። ታይፎይድ ይዛቸው ቁርጠት የለባቸው፣ ጨጓራ በሽታ የለባቸው። የማንሰጣቶ ስለበሉት ማንስ ብላችሁ ስለሰጣችኋቸው ከስር ጎርፍ ይሄድባቸዋል፣ ከላይ ዶፍ ይዘንብባቸዋል። ውሻ ነው አብሯቸው ያለ ቱቦ ስርም የሚተኙት። አንድ ቀን ድድ በሽታ መጥቷቸው ሳንባ ውሃ ቋጥሯል ላይባሉ

ከመከራ ታመልጣላችሁ። ሁል ጊዜ እግዚአብሔር እንፈልገ እንድናገኘው እሱማ ሁል ጊዜ ለሚመታ ሁሉ የሚከፈት በር ነውና እኛ ሁል ጊዜ ወደ እሱ እየገሰገስን እንድንኖር እግዚአብሔር የዳ ምሳሐንና ድንግል ማርያምን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የዛሬ ወር በሰላም ያደርሳል። የዛሬ ዓመት በሰላም ያደርሳል። ብሱሃትር እግዚአብሔር ወደ ወላጁ ድንግል ወደ መስጠር ይቆያል።